የደና አያላው ብሎ ይመልሳልም አሉ። ሁለተኛው ጥያቄ ወማ ዲኑ ከሃይማኖት ምንድነ? ተብሎ ይጠይቃል። እስላም ነው እንዳይነ ስልምና ክዶታል። እውነት መሆኑ ተረድቷል። አላህ ቃል በቃል በቁሩ አለ የውመኢዝ የወፊህም ላሁ ዲነሁም ልሐቅ ወያዕልሙን አና ላሁ ልሐቅ ልቡቢል አለ። በእውነተኛ ትክክለኛ አምላካቸው አላህ መሆኑንም የዛን ያውቃሉ። አደገና ሊሞቱ ሲሉ ነገር ግን ይሄን ነገር እንዳይሉ አላመኑበትም ነበር።

ከዚያም እነዚህ መላእክቶች በብረት ይመቱታል በጫንቀው ላይ ይሄን መት የምድር ተራራ ቢመታበት ባፈራረሰው እና ባስወገደው ነበር አሉ ነብስ ስላ ስለም መላእክቶች ሀይላቸው ከሰው በላይ ነው በዚያ በሀይላቸው አንዴ ጫንቀው ላይ ይመቱታል አሉ ነብስ ስለም በዚያ መትም የምድር ተራራ ቢመታ በፈራረሰ እና ከቦታው በተወገደ ነበር አሉ ያንን እንድትሰሙ አላህን ለምኛ፣ ያሰማችሁም ነበር አሉ። ነገር ግን ዳግም ወደ ቀብር አትሄዱም ብለው ተናገሩ። ነቢ ሰለላሰለም ለውላ አኒ አኻፍ አነኩም ላ ተተዳፈኑን ብዬ ስለፈራውኝ እንጂ አላህ የቀብር ቅጣትን አደርግ ነበር ብለው ተናግረዋል። ነበር ነገር ግን

ቀብር ውስጥ እየተገጣች ትቀጥላለች። የሙስሊምስ እንዳልኩት የሙስሊም ሩሑ በሁለት መንገድ ትሆናለች። ነፍሱ በግማሽ ፓርት በገነት ውስጥ ትኖራለች፣ በግማሽ ደግሞ በቀብር ህይወት ውስጥ እያገኘች ጸጋን ትቀጥላለች ማለት ነው። ከዚያ የትንሣኤ ቀን ሰዎች ሲነሱ ጊዜ አማኞች በሁሉም ባንድነታቸው ወደ ገነት ይገባሉ ይሳኔ ማለት ነው። ይህን ይመስላል። ከዲያኖች ደግሞ ወደ ገሃና ይገባሉ ማለት ነው።

እና ይሄን ይመስላል። ዶክተር ነው አመሰግነው ክብር ይስጥልኝ። እናት ለኔ ጊዜን ሰጠኝ መልስ ስለመለስክልኝ ግን ያው ልቤ የተወሰወሰንም እንደማደርግ አላህ ግን በቃ አመሰግናል። ለማንኛውም በሌላ ጊዜ ያገኛለሁ። እሺ፣ እሺ፣ እሺ፣ እሺ፣ እሺ፣ እሺ። አንደኛ ሁለት ጥያቄ ነበር። እሺ፣ አንደኛ ሱራ ሦስት አያ አርባ ዘጠኝ ኢሳ ፈጠረ ይላል። ኢሳ መፍጠር ይችላል እንዴ? እናም ደግሞ እሱ የፈጠራቸው ወፎች ማን ነው አላቸው? ሁለተኛው ጥያቄ ደግሞ አንዳንድ እሺ፣ አንዳንድ ማለት አሁን እሱ የፈጠራቸው ወፎች አልክ፣ ወፎችን ፈጠረ አይደለም የሚለው ወደ እሱ እንመጣለን። እሱ ወፍን ፈጠረ አይደለም የሚለው እሺ፣ የወፍ ቅርጽ ነው የሚለው እንጂ ወፍን አይደለም።

ዩቃሉ ለሁም የውም አልቅያማ አህዩ ማኸላቅ ችው ማለት ነው። ዛሬ በምድር ላይ ህይወት ያላቸውን ቅርፃቅርጽን የሚቀርጹ ሰዎችን የሰው የእንስሳት ማለት ነው። ከእንጨት ከጭቃ፣ ከድጋይ ሊሆን ይችላል። አላህ የትንሣኤ ቀን እንደዚህ ነህ ሰዎች ምን ይላቸዋል አሉ። በሉ በምድር ላይ የፈጠራችኋቸውን ሕያው አድርጓቸው ይላቸዋል አሉ። አየህ መጀመሪያው ስዕል ብለው ገለጿቸው፣ ቅርጽ ብለው ገለጻቸው እና ከዚያ የፈጠራችኋቸውን ብለው ገለጹ። ስለዚህ በእስልምና ሰወረ ከለቀ ይባላል።

ያሲዛል ነው ክርስቶስ። ታዲያ እዛ ላይ እያደረገው ምንድን ነው? ወፍን ነው ወይ የፈጠረው አይደለ። ወፍን ሳይሆን የወፍ ቅርጽን ከጭቃ ነው የቀረጸው መቅረጽን ነው። ኢነ አስሓብ ሀዚህ ሱር ዩዓዘቡን የውም ልቅያማ ይቋሉ ለሁም አሕዩማ ከለክቱ። አሁን ያ የነገርኩህ ሐዲስ ያው ዛሬ እነዚህ ምድር ላይ ቅርፃ ቅርጽ ነው የሚቀርጹ ሰዎችን የተንሳኤ ቀን አላህ በሉ የፈጠራችኋቸውን ሕያው አድርጉ ብሎ ያዛቸዋል አሉ። ያቸዋርና የቀረጻችኋቸው ለሚለው ቦታ ተንክቶ የፈጠራችኋቸው የሚለው ይመጣል

እኔ በወፍ ቅርጽ ሰራላቸው፣ ቀርጽላቸኋለ፣ እፈጥርላቸኋለ፣ ሰራላቸኋለ። ሰራ፣ ፈጠረ፣ ቀረጸለት ሁሉ አንዱ ሌላውን ተክተ የሚመጡ ናቸው። ከዚያ በኋላ ምን አደረገ? እሱ የጭቃ ቀረጸና በወፍ ቅርጽ እፍ አለ። እዚህ ድረስ ነው ድርሻ። ከዚያ በኋላ በአላህን ፍቃድ በራሪ ወፍ ትሆናለች አለ። በራሪ ወፍ የማድረግን ስራ ወደ አምላኩ መለሰ ማለት ነው። ከዚያ በፊት ግን ከጭቃ የተቀረፀች ቅርጽ ሆና ያለች ነች። ይሄ እሺ እሺ፣ ሁለተኛው ጥያቄ ሁለተኛው ጥያቄ የመጨ- ኻቲሙል አንቢያ መሐመድ ነው ትላላችሁ አይደለ? ያ ነብይ እንደዛ ከሆነ መጨረሻ ዓለም ላይ ኢሳ ነው የሚመጣው አይደለ እንደ የመጨረሻው ነብይ ማለት

ነቢያቶች በሁለት መንገድ ናቸው። ወይ በመላክ ያናገራቸዋል፣ ወይ ቃል በቃል የሚያናገራቸው አሉ። ለዚያውም አላህ ያናገረው ነቢይ ነዋ ብለው ተናገሩ ቦታቸዋል። እንዳጠቃላይ የመጀመሪያ ርሱን የመጨረሻው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ከእርሳቸው በፊት ተልኮ የነበረው ማን ነው ከተባለ መሲሁ ነበሩ ቦታቸው ልታውቁ ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሱሌይሰ ውራከ ረሱል በይኑ ወበይና አልመሲሐቡ፣ በእኔና በክርስቶስ መካከል ሌላ መልእክተኛና ነቢይ የለም እያሉ ይናገራሉ።

ይህ ነው ያ። እና ነቢ መሐመድ ስለ ላ ስለም አሁን የተናገርኩትን ቃል ምንድ ነው? ለይሰ በይኒ ወበይነሁ ነቢይ ይላሉ። በእኔና በክርስቶስ መካከል ነቢይ የለም እያለው ይናገራሉ። ያ ዒሳ ይህ ነው። እንደ አጠቃላይ ወደፊት መሲሁ ይመጣሉ። በሚመጡ ጊዜ ባጭሩ እንደ አደስ ነቢይ የሆነው ነው ወይ ላ፣ አይደለም ቀሪ ዘመን አላቸው ያንነው፣ አልተገደሉም፣ አልተሰቀሉም እና ያንን ዘመናቸውን ኑረው ከዚያ በኋላ ፍጻሚያቸውን እያገኛሉ እንደ ማንኛውም ሰው ታቸዋል። አላህ ይሄን ቃል በቃል ሲናገር ምን ይላል? በሱረቱ ንሳ ላይ ወይም ሚን አህሊል ኪታብ ኢላ ለዩሚን ነቢህ ቀብለ መውት ይላል። የዚያኔ በሚመጣም ጊዜ መሲሁ ምድር ላይ አንድም አይሆን ወይንም ክርስቲያን አይኖርም በትክክለኛው መንገድ የሚያምኑ ቢሆን እንጂ ይላል። የሚያምኑ ቢሆን እንጂ እያለ ይናገራል ማለት ነው። ይመጣል መሲሁ ያችን ቆይታ ቆይቶ ይሞታል ነው ነቢያችን ስ ላ ስለም ምን ያክል ዓመት እንደሚቆይ ሁሉ ተናግረዋል። ቃለ ነብ ስ የዚፌኮ ማሰብ ነ መርያ ፈየንኮቶ ሰ ሰነ ፊሮት አነስ ነቢያችን ሰለላሁ ዓለይሂ ወሰለም የማርያም ልጅ መሲሙ በመካከላቸው ወርዶ ሰባት ዓመትም ይቆያል። በሌላ ዘገባ ላይ አርባ ዓመት የሚል አርባ ዓመትና ሰባት ዓመት የሚለው ተጋግቶ ሳይሆን መጀመሪያ ቆይቶ የሄደው ሰላሳ ሦስት ዓመት አለ። ወደፊት የሚመጣው ደግሞ ሰባት ዓመት አለ። በአጠቃላይ ስንት ዓመት ይሆናል? አርባ ዓመት ይቆያሉ። እንደ አዲስ ነቢይ የሆነ ሳይሆን የሚመጣው የእርሳቸውን ሕግና ስርዓት የሚከተልና የሚያስተምር ሆኖ ነው የሚመጣው። ልካል አይደላ ነቢይ መሐመድ ሰለላሁ ዓለይሂ ወሰለም ቃል በቃል ይወርዳል፣ በመካከላቸውም ይመራችኋልም አሉ። በእኔ ሕግና ስርዓት የሚመራል ሰዎችን አሉ ወይ ዱዑና ሲላ አልእስላም ቃል በቃል እናሳይህ እንችላለን። ወደ እስልምና ሰዎችን ይጠራል ይላሉ። ወይ ዱዑ ኢላላህ ወደ አላህ የሚጠራል ሰዎችን አሉ ታል አርም

መሲሁም በሚመጣ ጊዜ የእርሳቸው አንድ ተከታይ ከትውልዳቸው አንድ ከትውልዳቸው ተከታይ ይሆናል። በእርሳቸው ሕግና ስርዓት ይመራል፣ ሰዎችን የሚመራል፣ የመምራቱንም ስልጣን የዛኔ አላህ ለእርሱ ይሰጣል አሉ። መሲሁ ኢሳ ዓለይሂ ሰላም በሚመጣ ጊዜ በአላህ ሕግና ስርዓት ሰዎችን ያስተዳድራል። ወላ የብቃ ፊ ዘማን ኢለአል ኢስላም፣ በእርሱ ዘመን ከእስልምና ወጭ ሌላ ምንም አይነት ሃይማኖት ምድር ላይ አይኖርም እያሉ ቃል በቃል ተናግረዋል። ይሄንም ሰራ ያወጣላቸው እናታያቸዋለን

ነቢያችን ስለ ላ ስለም ምን አሉ? ገና ሲጀምሩ ትንቢትን እየተናገሩ ነው። ስለወደፊቱ መሲሑ እንደሚመጣ እየተናገሩ እያለ በእኔና በእርሱ መካከል ሌላ ማንም ነቢይ የለም አሉ። ዒሳ እርሱም ዒሳ ነው። ወኢነሁ ናዚሉን እርሱ መጪ ነው፣ ወራጅ ነው፣ ከሰማይ ይወርዳል አሉ። ፈሪፉ እወቁት ከወዲሁ፣ እኔ ስለ እርሱ እናገራለሁኝ አሉ። እወቁት፣ እርሱ ይመጣል በመካከላቸው ፈሪፉ እወቁት፣ ረጅሉን መርቡዕ

በጣም ደስ የሚል ውብ ያለው ውብ የሆነ መልእክተኛ እንደሆነ ገልጸውታል። ነብ ስ ላ ሰለም ከነ ውበት ሁሉ ተናግረዋል። ከአነ ረእሱሁ የቅጡሩ ወኢን ለም ዩስብሁ በለል አሉ ልክ ሲመጣ ጊዜ ስታዩትም ከራሱ ላይ ልክ የሆነ ሰው ዝናብ በትቶት ሲገባ ወደ ቤት የሚያንጠበጥብ ነገር አለ ና እንደዚህ አይነት የእርሱ ግን ውሃ ሳይሆን እንደ ወርቅ የሚጠበጠብ ነገር አይነት ሁሉ ይመስላቸዋሉ ስታዩት ገና ሉ በመላእክቶች ታጅቡሩ የሚወርደው ብለ ሁሉ ተናግረዋል። ምናሉ ቀጥለ ሲናገሩ ነብስ ላ ሰለም

እዛ እዚህ ቀጣይ የሚቆየው አርባ ሰባት ዓመት አለ በምድር ላይ ብለው ገለጹት። ያው በምድር ላይ ለአርባ ዓመት ይቆያል። በአጠቃላይ የቆየው የምድር ቆይታውን ሲገልጹ አርባ ዓመት እንደሆነች ይናገራሉ። ثመ ዩተወፋ ከዚያም ይሞታል። ፈዩሰሊ ዓለይህ ልሙስሊሙን ሙስሊሞችን ሶላት አልጀናዛን ይሰግዱበታል። አንድ ሰው በሞተ ጊዜ ለእርሱ የሚደረግ ሶላት አልጀናዛ ለማንኛውም ሰው በሞተ ጊዜ እርሱንም ትሰግዱበታላቸው አላቸው። የዛ ነብረ ተናግሩ ያው መሲሁ ዒሳ ዓለይህ ሰላም በሚመጡ ጊዜ ሰዎችን በእስልምና መንገድ ላይ የሚያስተምሩና ወደ እስልምና መንገድ የሚጣሩ መሆናቸውን በአላህ ህግና ስርዓት በነብስ ላ ስልም አስተምሮ ሰዎችን የሚመሩ መሆናቸውን ይህን ሁሉ ያስተምራል ማለት ነው እና የዛኔ ለጥያቄ ክመልስ ሲመጡ ጊዜ እንደ አንድ የነብስ ላ ስልም ህግና ስርዓት የሚያስተምር አስተማሪ መልእክተኛ ሆነ ይመጣሉ እንጂ እንዳንድ ሲ ነብይነታቸው ማድረግ አይደለም። ነብይነትን ማድረጉ ጠፍታሉ። ይላ አልጠፋ የሚመጣ ቢመጣ ሁን ተከታይ ይሆናል ሲሉ ጊዜ